ሰላም ጤና ይስጥልኝ። የተወደዳችሁ ተመልካቾቻችን በያላችሁበት እንደምናላችሁ፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር እመቤቱ ነኛ አብራችሁን ኑ። የአካባቢው ማህበረሰብ ብርቅዬ እንስሳትን ጥቃት ለመከላከል ድርሻቸውን እየተወጡ መሆኑን የሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ገለጸ። የብርቅዬን እንስሳት ዋልያን ደህንነት ለማረጋገጥ መንግስትና ማህበረሰቡ በቁርጠኝነት እየሰሩ መሆኑን የሰሜን ጎንደር ዞን አስተዳደር አስታውቋል። ያየፈንቴ በጉዳዩ ላይ ተጨማሪ ዘገባ አለው። በውብ ገጽታውና በሰንሰለታማ ተራራነቱ የብዙዎችን ቀልብ የሚስበው የሰሜን ተራሮች ብሔራዊ ፓርክ ከኮሮና በሽታ በፊት በዓመት ከ32000 በላይ ጎብኚዎች ወደ ፓርኩ መጥተው መንፈሳቸውን ያድሱ ነበር። በተለይም በዓለም ብቸኛ የሆነውን የዋሊያ ብርቅዬ የእንስሳት ለማየት በርካቶች ወደ ቦታ ይጓዛሉ። ታዲያ በሀገራችን በሰሜኑ ጦርነትና በክልሉ ባለው የሰላም እጦት ምክንያት በቅርብ ዓመታት የዋሊያ ቁጥር ከ636 ወደ 303 መቀነሱን ከሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ያገኘነው መረጃ ያመለክታል። በብርቅዬ የእንስሳቱ ዋሊያ ላይ የተፈ የተፈጠረውን አደን ለማስቆም ፓርኩ ለእንስሳቱ ጥበቃዎችን እያደረገ መሆኑን የሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ተወካይ ኃላፊ ላቀው መልካሙ ገልጸዋል። ወደ 18 የፓርክ አውትፖስቶች አሉ፣ የስካውት መጠለያዎች እንዲሁም ወደ 86 የሚሆኑ ስካውቶች አሉን። ከነኚህ ውስጥ እንግዲህ የተወሰኑትን በልዩነት እየወሰድን ስፔሻል ፓትሮል በማደራጀት ከሰባት እስከ ስምንት የሚሆኑ ቡድኖች በማደራጀት ዋሊያዎች በሚኖሩበት ብቻ ክትል እንዲያደርጉ የተቀን እንቅስቃሴያቸውን እንዲቆጣጠሩ የማድረግ ስራዎችን እየሰራ እንገኛለን። የሰላም እጦት መኖር በአካባቢው የቱሪዝም እንቅስቃሴ ላይ ጫና ማሳደሩን አንስተው ይህም በብርቅዬ እንስሳት ላይ አደን እንዲፈጸሙ አድርጓል ነው ያሉት። አሁን ላይ የአካባቢው ማህበረሰብ የብርቅዬ እንስሳት ጥቃትን ለማስቆም እያገዘ መሆኑን ተወካይ ኃላፊው አንስተዋል። ከአካባቢው በየቀበሌው ካሉ ማህበረሰቦች ተወጣጡ በቮለንተሪዝም ማለት ነው ተደራጅተው ከዚህ ከፓርክ ውስጥ ያሉ በህገ ወጥ የሚንቀሳቀሱ አካላትም ካሉ እንዲሁም በአደን በማንኛውም በህገወጥ ፓርኩን የሚያዩ ሰዎችን እዛ ክሊር ለማድረግ ተደራጅተው እየጠበቁ ያሉበት ሁኔታ እነሱም እየደገፍን እነሱም እኛን እየደገፉን ያለንበት ሁኔታ ነው ያለውና አሁን ይህን አክል እየሰራ ነው። እኛ ማህበረሰቡ ከቱሪዝም የሚያገኘውን ዘርፈ ብዙ ጠቀሜታ በማስረዳት በፓርኩ የሚገኙ እንስሳትን እንዲጠብቅ የግንዛቤ ፈጠራ እየተሰራ መሆኑን የሰሜን ጎንደር ዞን ባህልና ቱሪዝም መምሪያ ኃላፊ አስራት ክብረት ተናግሯል። ማህበረሰቡ ባለቤቱ ነው። አካባቢውን እንዲጠብቅ ያሉትን ቅርሶቻችን ለትውልድ እንዲያስተላልፍ የተለያየ የግንዛቤ ፈጠራ ስራ እየሰራንና ባለቤት እንዲሆን ለማድረግ ስራዎች ለመስራት እቅዳ ቅደን እየተንቀሳቀስና ያለን በባለፈው ዓመት በዋሊያ ብርቅዬ እንስሳት ላይ ጥቃት የፈጸሙ ተጠርጣሪዎችን በቁጥጥር ስር በመዋል በህግ መጠየቃቸውን ያስታወሱት የዞኑ የቀድሞ ምክትል አስተዳዳሪ ቢምረው ካሳ ናቸው። የዞኑ የጸጥታ አካላት የብርቅዬ እንስሳቱን ደህንነት ለማስጠበቅ እየሰሩ መሆኑን ጠቁሟል። የአካባቢው ማህበረሰብ ለዋሊያ ካለው አጠቃላይ ክብርም አኳያ ገዳዩን እጅ ከፍንጅ በተለይ ተባባሪዎቹን እጅ ከፍንጅ በመያዝ ለህግ እንዲቀርቡ የተደረገበት ሁኔታ ያለ። በቅርብ ጊዜ እነዚህ ላይ ህግ ውሳኔ ያሳርፋል ብለን እናስባለን። ወደ ነበረበት ደረጃ ይመለሳል ብለን እየሰራን ያለበት ሁኔታ ነው ያለና የጸጥታ መዋቅሩ በዚህ አራዊት ላይ የሚደርስ ጥቃትን በተመለከተ በቁርጠኝነት እያገዘ ነው ያለ። የፓርኩንና የእንስሳቱን ደህንነት በመጠበቅ ሁሉም የድርሻውን መወጣት እንዳለበትም አቶ ቢምሮ አሳስበዋል። ውጤታማ የመማር ማስተማር ሂደት ለመፍጠር በሚደረገው ጥረት ወላጆች የድርሻቸውን ሊወጡ እንደሚገባ የማዕከላዊ ጎንደር ዞን ትምህርት መምሪያ አስታወቀ። የዞኑ የመማር ማስተማር ሂደት ካለፉት አመታት በተሻለ ሁኔታ እየተካሄደ እንደሚገኝም አስተያየታቸውን የሰጡ መምህራን ተናግረዋል። ተስፋ የጋሹ ዝርዝር ዘገባ አለው። ትምህርት በአመለካከት የተሻለ በክህሎት የዳበረ የነገ ሀገር ተረካቢ ትውልድ ለማነጽ የሚያስችል የእውቀት መሳሪያ መሆኑ ቢታወቅም በተፈጠረው የሰላም እጦት ምክንያት የተሟላ የመማር ማስተማር ሂደት ለመፍጠር እንከን ፈጥሮ መቆየቱን በማዕከላዊ ጎንደር ዞን የምስራቅ በለሳና የታች አርማጭሆ ወረዳ ትምህርት ጽህፈት ቤት ኃላፊዎች ተናግረዋል። ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በአካባቢያቸው አንጻራዊ ሰላም መስፈኑን ያስታወቁት ኃላፊዎቹ መደበኛ የመማር ማስተማር ተግባር እያከናወኑ እንደሆነም ነግረውናል። ተማሪዎቹን ውጤታማ ለማድረግም መምህራን የድርሻቸውን እየተወጡ መሆኑ ተገልጿል። ጣለም ታች አርማጮ ትምህርት ኃላፊ ነኝ። አጠቃላይ የመማር ማስተማሩ ሂደት አሁን ባሉን አምሳ ሁለት አንደኛ ደረጃ ትምህርት ቤት እና ሶስት ሁለተኛ ደረጃ ትምህርት ቤት ያው የመማር ማስተማሩ ሂደት በአግባቡ እየሄደ ነው። ስለዚህ በዚህ መሰረት በሁሉም ትምህርት ቤቶች በአሁኑ ሰዓት መማር ማስተማሩ ቆኑ ነው። ክፍቱ ነው አገልግሎት እየሰጠ ነው ያለ። ስለዚህ ከባለፈው ዓመት አንጻር ሲታይ ሁሉም ትምህርት ቤቶች ያው በአግባቡ ልክ እየሄዱ ነው ያለ። ስሜ ከስዬ ሲሳይ ደመሳሽ ምስራቅ በለሳ ወረዳ ትምህርት ቤት የቃላት ነኝ። አሁን ላይ ባለን ደረጃ ወደ ሰላሳ ሺ የሚሆኑ ተማሪዎችም መዝግበናል። እስካሁን ድረስ ወደ አርባ ስምንት የሚሆኑ የአንደኛ ደረጃ ትምህርት ቤቶች ትምህርት ጀምረዋል። የያዙትን ተማሪ እንዲሆን ይዘ ስሜ መምህር አዳዊ ደባሽ እባላለሁ። የቋንቋ መምህር ነኝ። ባለፈው ከመስከረም አምስት ጀምረን እንግዲህ እነዚህ ተማሪዎች መምህራን ደፋቀና እያሉ ለማስተማር ልጆችን ወደ ትምህርት ገበታቸው መልሰን ጥሩ ትምህርት ላይ ነው አሁን ያለ። እኛም ዝግጅት አድርገን ለማስተማር ነው ዝግጅት ያለነው። ሀገሩ አሁን ሰላሙን አለ የተቋረጠ የነበረውን ያው ለማስቀጠል ደሳ ቀና እያለ ነው የምንገኘው። በማዕከላዊ ጎንደር ዞን የተሻለ የመማር ማስተማር ሂደት ለመፍጠር በትኩረት እየተሰራ እንደሚገኝ የዞኑ ትምህርት መምሪያ ኃላፊ አቶ ክንዱ ዘውዱ ተናግረዋል። እድሜያቸው ለትምህርት የደረሱ ህጻናት የመማር መብታቸው ተግባራዊ እንዲሆንና በትምህርት ገበታ ላይ የሚገኙ ተማሪዎችን የማቋረጥ መጠን ለመቀነስ የሚደረገው ጥረት ውጤታማ እንዲሆን ማህበረሰቡ የድርሻውን እንዲወጣ መልእክት አስተላልፈዋል። በዞናቸው አስራ አምስት ወረዳ ላይ ትምህርት ተሳካ የሚባሉ የመዘገብከውን ተማሪ ስታስተምር ኢቨን ስታስተምር ብቻ አይደለም መለኪያው፣ አዚ እንደ ፍዝዲው ውጤታማ ስታደርገው ነው። ግን ደግሞ ውጤታማ የምታደርገው ስታስተምረው ስለሆነ የተመዘገበውን ተማሪ ወደ ትምህርት ቤት መምጣት አለበት። በተመዘገበው ልክ ወደ ትምህርት ቤት መጥቶ የሚማረው ተማሪ ግን ስቲል ክፍተት አለ። በሁለት መንገድ አንደኛው ወላጅ ልጁ መላክ አለበት። አሁን ሁለት የተጓደለውን ቁሳቁስም እንደ ባለቤት ማሟላት አለበት። ተማሪዎች በቂ እውቀት እንዲገበዩ የሚያስችሉ የመማሪያ መጻሕፍት እንዲደርሳቸው እየተሰራ መሆኑንም አቶ ክንዱ አስታውቀዋል። ጭራሽ አለመድረስ አይደለም። ከተወሰኑ የማህበራዊ ሳይንስ የትምህርት ዘርፎች ውጭ እነሱም ከዚህ ስላልወሰዱ ጭምር ቦታው ላይ የተገኘችው ስላየሁም ጭምር አንድ ለአንድ የደረሰበት አለ። የአንደኛ ደረጃም ቢሆን በእርግጠኝነት አንድ ለሁለት አንድ ለሶስት ነው የሚደርስ። አሁን ተጨማሪ ህትመትም ይመጣል። ስለዚህ እዚህ ያለውን ቶሎ እንዲያነሱ፣ በየስቶራችሁ ያለው ደግሞ ለተማሪ እንዲደርስ እኛም ክትትል እያደረግን ነው፣ ድጋፍ እያደረግን ነው። በማዕከላዊ ጎንደር ዞን 1019 አንደኛ ደረጃ እና 52 ሁለተኛ ደረጃ ትምህርት ቤት ያሉት ሲሆን ከ500 ሺህ በላይ ተማሪዎች በትምህርት ገበታቸው እንደሚገኙ ከዞኑ ትምህርት መምሪያ ያገኘ ነው መረጃ ያመላክታል። መንግስት የገበያውን ሁኔታ ለማረጋጋት የሚያደርገውን ጥረት እንደሚደግፉ በሰሜን ጎንደር ዞን የዳባት ከተማ ነዋሪዎች ተናገሩ። የመንግስት ሰራተኛውን የደሞዝ ጭማሪ ምክንያት በማድረግ የዋጋ ጭማሪ በሚያደርጉ ህገወጥ ነጋዴዎች ላይ እርምጃ እየወሰደ መሆኑን የሰሜን ጎንደር ዞን ንግድና ገበያ ልማት የደርበው በዚህ ጉዳይ ላይ ተጨማሪ ዘገባ አለው። መንግስት የገበያውን ሁኔታ ለማረጋጋት የሚያደርገውን ጥረት እንደሚደግፉ በሰሜን ጎንደር ዞን የዳባት ከተማ ነዋሪዎች ተናግረዋል። በህገወጥ ነጋዴዎች አለ ተጽዕኖ በየጊዜው ባለው ነባራዊ ሁኔታ የዋጋ ጭማሪ አለ የዋጋውን ጭማሪ እኛ ማህበረሰቡ ከመንግስት ጎን ሆኖ ጥቆማ ማቅረብ አለበት። አላስፈላጊ የዋጋ ጭማሪውን መከላከልና ተባብረን መስራት ይጠበቅብናል ነው። ህገወጥ ድርጊቶችን በመፈጸም ህብረተሰቡን ለከፋ የኑሮ ጫና መዳረግ ማህበራዊና ምጣኔ ሀብታዊ ቀውስ እንደሚያስከትል ነው አሚኮ ያነጋግራቸው ነዋሪዎች የገለጹት። ለመንግስት ሰራተኛው ካለው የደሞዝ ጭማሪ ጋር ተያይዞ ተገቢ ያልሆነ የዋጋ ግሽበት ይታያል። በኖራችን ላይ በተለይ ዝቅተኛ ኢኮኖሚ ላለ ሰው ትልቅ ተጽዕኖ እያደረሰ ነው ያለ ማህበረሰቡ እየተጎዳ ነው ያለ የቀድሞ የሰሜን ጎንደር ዞን ምክትል አስተዳዳሪና የንግድና ገበያ ልማት መምሪያ ኃላፊ አቶ ቢምረው ካሳ፣ ከደሞዝ ጭማሪ ጋር ተያይዞ ያልተገባ የዋጋ ጭማሪ በሚያደርጉ ህገወጥ ነጋዴዎች ላይ የክትትልና ቁጥጥር ስራ እየተሰራ ነው ብለዋል። መንግስት እንደ ሀገር ለመንግስት ሰራተኞች ያደረገውን የደሞዝ ጭማሪ መነሻ ተደርጎ አንዳንድ ስግብግብ ነጋዴዎች ላይ ያልተገባ የዋጋ ጭማሪን እንዳያደርጉ ምርት እንዳይደብቁ ባደረግናቸው የበርከበር ጉብኝትም መቶ ሀምሳ ስድስት የሚሆኑ ነጋዴዎች የንግድ ድርጅቶች ጉድለት አግኝተናል። ከእነዚህ ከተገኙ ጉድለቶችን ለማረም የተወሰደ እርምጃን ስንመለከት ሰላሳ ሶስት የጽሁፍ ማስጠንቀቂያ፣ መቶ አስራ ሁለቱን በማሸግ አስራ አንድ እገዳ በመጣል የርምት እርምጃ እንዲወሰድበትና ና ሌሎች እዚህ እንዲማሩ ስራ ለመስራት ጥረት እያደረግን ያለንበት ሁኔታ ነው ያለ። ከህብረት ስራ ማህበራት ጋር በመተባበር ገበያን ለማረጋጋት የሚያስችሉ የተለያዩ ተግባራትን ሲያከናውኑ መቆየታቸውንም ገልጸዋል። ከ ሰላሳ አራት ሚሊየን ብር በላይ ተዘዋዋሪ በጀት እንይዛለን ብለን ነው አቅደን የተንቀሳቀስ ነው ያለን። እስካሁን ባለው ተጨባጭ ሁኔታ ወረዳዎቻችን ባሳወቁን ልክ ከአስር ሚሊየን ብር በላይ ተዘዋዋሪ በጀት ተይዞ ከሸማች የህብረት ስራ ማህበራት ጋር ቅንጅት ለመፍጠር ጥረት ተደርጓል። በሌላ መንገድ ዩኒየናችን በራሱ ለገቢያ ማረጋጊያ በጀት እንዲይዝ በማድረግ በተለይ ደግሞ መሰረታዊ ምርት አቅርቦቶችን ለማቅረብ እሱም ከ15 ሚሊዮን ብር በላይ በጀት ይዞ የመሰረታዊ ምርት አቅርቦቶችን በማቅረብ ላይ እንገኛለን ሀገራዊ የመተሳሰብና የመረዳዳት መልካም እሴቶችን በማዳበር አስቸጋሪ ሁኔታዎችን ማለፍ እንደሚገባም ተመላክቷል አሚኮ ከክልሉ አልፎ ሌሎች አካባቢዎች ተደራሽ መሆኑ ተመራጭ ሚዲያ እንዳደረገው አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ገለጹ አሚኮ በተለያዩ ቋንቋዎች መረጃዎችን በማህበረሰቡ ለማድረስ እያደረገ ያለው ትጋት መቀጠል እንዳለበትም ነዋሪዎች ተናግረዋል አዲስ አለማየሁ ተጨማሪ ዘገባ አለው ለዛሬው ግዙፍ የአማራ ሚዲያ ኮርፖሬሽን ተቋም መመስረት መሰረት የተጣለው ያኔ ከ30 ዓመታት በፊት ታህሳስ 7 ቀን 1987 ዓ ም ነበር። በኩር ጋዜጣ ደግሞ መሰረቱ ናት። አሁን ላይ አሚኮ አራት የቴሌቪዥን ስቱዲዮዎችን ገንብቶ አገልግሎት እየሰጠ ሲሆን በክልሉ በተለያዩ ዞኖች ቅርንጫፍ ጣቢያዎችን ከፍቷል። ይህ ደግሞ ጣቢያ የዘገባ ተደራሽነቱ እንዲያሰፋስ ችሎታል ሄይለ እንዳግም ባላለው የጎንደር ከተማ ነዋሪ ነኝ። አሚኮ እንግዲህ ዘርፈ ብዙ ስራዎችን በሀገራችን ላይ እንደ አማራ ክልል እየሰራ ይገኛል። የሚዲያ ሽፋን የሌለባቸው ገጠር ወረዳዎች ድረስ በመግባት የማህበረሰባችን የተለያዩ የልማት ስራዎች ህዝብን ከህዝብ ጋር እያገናኘ ያለ ትልቅ ሚዲያ ነው። ገብሩ አዘነ እባላለሁ ከጎንደር ከተማ። አሁን ላይ አሚኮ በተለያዩ ዞኖች ቅርንጫፍ መክፈቱና መስፋፋቱ ብዙ ጠቀሜታ አለው። ቦታው ላይ ወርደ ከምታዩና ሚዲያ ላይ የሚሰራው ገጽታ ትንሽ ሰፋ ያለ ነው እና በዞኖች መስፋፋቱ ጠቀሜታው አሁን እኔ እዚህ በምልልክ ሊገለጽ አይችልም፣ እና ከዛ በላይ መነገር የሚቻልበት ደረጃ የደረሰ ነው ብዬ አስባለሁ። አማራ ሚዲያ ኮርፖሬሽን ከክልሉ አልፎ ሌሎች አካባቢዎችን ተደራሽ እያደረገ ይገኛል። ተመልካች፣ አድማጭና አንባቢያን በተለያዩ ቋንቋዎች አገልግሎት እየሰጠ መሆኑ ደግሞ ተመራጭ እንደሚያደርገው በሚዲያው ተከታታዮች ዘንድ ይነሳል። በተለያዩ ቋንቋዎች ተደራሽነት እያደረጋቸው ያለ በተለያዩ ቋንቋ ከዚህ በፊት ድምጻቸው ተሰምቶ የማይታወቁ ክልሎች ዞኖች በዚህ ሚዲያ አማካኝነት አሁን የተለያዩ ከማህበረሰባችን ጋር ግንኙነታቸው እንዲጠናከርና ባህላቸውን እሴቶቻቸውን እንዲተዋወቁ ሸር እንዲያደርጉ እያደረገ ያለ ሚዲያ ነው ብዬ ላለሁ። ከክልሉ ወጣ ብሎ ሌሎች ቦታ ተደራሽ ነው። ሁለተኛ በቋንቋ በኩል በራሱ ደግሞ በተለያዩ ቋንቋዎች እየተጠቀመ ሌሎች እንዲያውቁት በማድረግና ክልሉ ላይ ያለውን ነባራዊ ሁኔታ በማስረዳት የክልሉን ሀብት በማሳወቅ እና ክልሉም ለሌሎችም መጣው ተጠቃሚ እንደሆነ በመረገር የሚገልጽበት የተሻለ ነው። አሚኮ በርካታ ቋንቋዎችን ያስተላልፋል። እኛም ያን ቋንቋዎችን እየተረዳን በሌሎች አካባቢ ያሉትንም ሌሎች ቋንቋ ተናጋሪዎችንም ህብረተሰብ ተደራሽ በማድረጉ ይህንም ሳላመሰግን አላልፍም። አሚኮ ለሀገር ሰላም ግንባታ የተወጣውና ና አሁንም እየተወጣ ያለው ተግባር የሚበረታተን ያሉት ነዋሪዎቹ፣ በቀጣይም በዘገባ ያልደረሰባቸውንና ና ያልዳሰሳቸውን አካባቢዎችና እውነቶች ተከታትሎ ለአድማች ተመልካች ቢያደርስ ይላሉም። አሁንም ያው ሙሉ ነው ማለት አልችልም። ቀሪ ስራዎች ይኖራል። ማህበረሰባችንም ይህን ሚዲያ እየደገፍን ሁሉም ባለበት የማህበረሰባችን ችግር ይፈታል ብዬ አስባለሁ። ቀጣይም ደግሞ ከዚህ የተሻሉ ስራዎችን ሚዲያ ተደራሽ ያልሆኑ ቦታዎችን ተደራሽ በማድረግ ብራንቾቹን በማስፋት የህዝባችን ድምጽ ይሆናል ብዬ አስባለሁ፣ እገምታለሁ። በየወረዳዎች በየዞኖች ብትሄዱ ሀብቶች አሉ። እነሱ ሀብቶች ለዓለም ሀገራት እኛ ለሀገር ብቻ ለአፍሪካ ሀገራት ለዓለም ሀገራት እንዲታወቁ በማድረግ በኩል ሀገር እንድትለማ በማድረግ በኩል አሁን አሚኮ የጀመረውን በተለይ ደግሞ ቅድም ሳነሳ የነበረውን ከሰላም ማስፈንና ወጣቱ አካባቢ በደንብ ቢሰራ አሁን ከምናያቸው ቋንቋዎች ደግሞ በሌሎች ቋንቋዎችም ሰፋ ብሎ ቢመጣ አሁን አሚኮ ከዚህ የበለጠ ተመራጭ ይሆናል ብዬ አስባለሁ። በቀጣይ ባል ባልነካቸው አካባቢዎችም ባላያቸው አካባቢዎች ወጣ ብሎ የተለያዩ ስራዎችን ተጨባጭ መረጃዎችን በመያዝ ለህብረተሰቡ ቢያስተላልፍልም መልካም ነው ብዬ አስባለሁ። አማራ ሚዲያ ኮርፖሬሽን በተለያዩ የቴሌቪዥን ቻናሎች በሀገር ውስጥና በውጭ ቋንቋዎች አገልግሎት እየሰጠ ይገኛል። ይህ የተወደዳችሁ ተመልካቾቻችን ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉትን የቆያችሁትን ይመስል ነበር። ከዜናዎቹ ጋር እመቤቱ ነኝ አብሬያችሁ ቆይታ አደረግኩ። ሰናይ ጊዜ